እግዚአብሔር ድልድይ ሰንበትን በቁም ነገር ለማሳለፍ ራስንም በመረጃና በእውቀት ለማበልጸግ የሳምንቱን የቅዳሜ የገበያ ንዋጋ ጨርሰን ካደርን ሰንበትን በአንዳንድ ታሪካዊና ማራኪ የሆኑ ቦታዎች ጉብኝት ለማሳለፍ ተነጋገርን። ቀኑ የካቲት 26 2014 ዓ.ም ጠዋት እግዜር ድልድይ ለመጎብኘት ቀጠሮ በያዝነው መሰረት እንቅስቃሴ ጀመርን። ንጋቱን በጉጉት ስንጠብቅ ነበርና ንጋት ላይ ከንጋትም ቀድመን መነሳት ይኖርብን ስለነበረ ከአነጋጋ 11 ሰዓት ከ30 ጀምሮ ተነሳንና ወደ እግዜር ድልድይ። እግዜር ድልድይ ሲባል አርባ ምንጭ አካባቢ ያለውን ሬዲዮም ሆነ ቴሌቪዥኑ የሚያወራለትን ሳይሆን በምስራቁ የጎጃም ክፍል የሚገኙትን ቢቡኝን ከስልጣና እያሌን የሚያገናኘውን ምናልባትም ስልጣን አያሌ ማለት አሁን ላይ ከሁለት እጁ ነሴ ተቀንሶ የተመሰረተ ወረዳ ነው። በእርግጥ እስኪ ቦታውን ከጎም ከማጎብኘቴ በፊት እግዜር ድልድይን ሳስብ የልጅነት የዕድሜ ላይ ፍሬን ጀል ቆይና አንዳንድ ትውፊታዊም ሆነ ሌሎች ብሄሎች ላጋራ እግዜር ድልድይ በጫካ የተከበበ ቦታና በርካታ ሀገር በቀል እፅዋቶችና ሌሎች ዛፎች ስለሚገኙበት አባቴ ከቤቱ ተነስቶ የሶስት ሰዓት መንገድ ተጉዞ ሞፈርና እርፍ ቆርጦ ይመለሳል። ይህኔ ጫካ እንደሆነና እጽዋቶች እንዳሉበት ከማወሳወቅ በተጨማሪ ሌሎች ሰዎች የሚነግሩንን ነገሮች እንጠይቃለን። በተጨማሪም በጭፌና በወይራ ዛፎች የተከበበ እንደሆነ አስባለሁ። ታዲያ እርፍና ሞፈር ከየት ይመጣል? ይስቅና፣ እኔ ሞፈር ልቆርጥ ነው ይሄዱ ይላል። ምናልባት ያ የልጅነት ዕድሜ ጉዳዩን መሸከም እንደማይችል አውቆ ይሆናል። ወይም የሚባለው አልተገለጠለት ይሆናል። ካላየሁ አልናገርም የሚል ብሂል ነበረው አባቴ። እግዜር ድልድይ ከሞፈር እናርፍ ቆረጣ ባሻገር ሌሎች ነገሮችም አሉ። ምናልባት አንዳንዶቹ ለነፍስ የሚያማምሩ፣ ለሥጋ ሲያስቧችሁ የሚያወዙ፣ አጥንትን የሚያለመልሙ እዚያው ልጅነት መስመሬ ላይ ልንሸራሸር በትዝታ የምስበው ብዙ ነው። በልጅነት አእምሮዬ የመዘገብኩት ብዙ ነው። ካሁኑ ከማየው ድርጊትና ከምሰማው ወግ ይልቅ የያኔው የልጅነቴ ይታወሰኝ፣ የበለጠ ትዝ ይለኛል። ትዝታ ባይኖር ኖሮ ስንት ይቀር ነበር ስንት ነገር። እንኳን ትዛለኝ አንዳንዴ፣ እውነት ባይሆን እንኳን ሲሰሙት ደስ የሚል ነገር አለ አይደል? እውነት እንደ ስዕልና እይታ የሚለያይ ነው። እግዜር ድልድይ ንጉሥ ይወጣበታል ብለው የሚያምኑ ሰዎች ነበሩ፣ አሁንም ድረስ ያሉ አሉ። ይህ እምነታቸው ታዲያ እንዲሁ ለወግ ብቻ የሆነ ሳይሆን ከአለት የጠነከረ እምነት። ከእግዜር ድልድይ የሚወጣው ንጉሥ በጸሎት የተጋ ህዝብ የወደደ ህዝብም የወደደው ሆኖ ንጉሡ በሚገዛበት ወቅት የአንድ በሬ ሽት የአንድ ላም ወተት ለብዙ ሰው ይበቃል በዛ ወቅት ረሀብ የሚባል ነገር የለም። ረሃብ አለመኖሩ ደግሞ ህዝቡን ሰላማዊ ነዋሪ ያደርገዋል። ለሁሉም እንዳቅሞ ሁሉ ነገር ይደርሰዋል። አነሰይ ብሎ ቅር የሚለው በዛብኝ ብሎ የሚቀነጣ ወይም እብሪቱን በደሃ ላይ የሚያንጸባርቅ የለም የሚሉ ናቸው እነኚህ የዚቱ ፊት አማኞች። በሌላ በኩል ሰው ካልራበው አይጣላም፣ ካልጠገበ አይቀናጣም። ሰው በልኩ ጨዋነትና ጨዋታ ነው የሚፈልገው ብለው ያምናል። ይህ እምነት የእኔም እምነት ሆኖ ቆይቷል። በጆሬ በኩል የገባ የእምነት ክትባት ይሆን? በዛ ጊዜ ወይም ያ ንጉሥ በነገሰ ጊዜ የሰው ልጅ ከፈለገ ሰርቶ ካልፈለገም በተፈጥሮ ሳይራብ መኖር ይችላል። ንጉሱ ምድሩን እናየሩን ይባርኩታልና መሬትም የተዘራባትን መቶ ጊዜ ጥፍት ትሰጣለች ሲባል፣ እኔም በልቤ ይህን ሀሳብ አንዴ ስኮተኩት፣ ሌላ ጊዜ ስፈትሽ ያደግኩ ነኝ። ጉዳዩ ይሆን አይሁን ስከታተል ቆየው። ህልም ሆን እንጃ። ሌላ ደግሞ ምናልባትም አካባቢውን ለመጎብኘትና በአካባቢ የሚደረገው እንዲገለጽለት ጻድቅነት አሊያም የልቦና ንጽህና ሊያስፈልግ እንደሚችል የሚናገሩም ነበሩ። በዛ ቦታ ከአይን የተሰወረ ለጆሮ የሚመች ቀልብን የሚገዙ ብዙ ነገሮች እንደሚደረጉ የሚነግሩ ሰዎች ነበሩ። እኛስ ቢሆን ማዳመጥና ማመን አይደል? አይልጅነት ቀሳውስጥ ሲቀድሱ ለጆሮ የሚሰማበት ጣም ሌላ ነው። ይህ የጆሮ ጣዕም ዜማው እና ቅላጼው በእርግጥ በምድር ላይ ነው ወይ የሚል የሚሆን የሚል ይሆናል። በምድር ላይ እንዲህ አይነት ድምፅ አለ ወይ ያስብላል። በሌላ መልኩ የመዝሙሩ ምንጭ በአይን ስለማይታይ ድምፁ ከገነት የመላእክት ዝማሬ ለይቶ የሚያርፍባት ቦታ ናት የሚሉ አመናባ እዚህ ቦታ የተገኘ ሰው ከደመና እንደ ሾለከ የፀሐይ ጨረር ብርሃን መዝሙር ተለይቶ ቦታው ያርፍ ይሆን ያስብላል። በሌላ መልኩ ስውር ገነት እንደሆነችስ። ይህን ነገር ታዲያ በሰፈራችን የሚነግሩን በዕድሜ ከኛ በላይ የሆኑ ሰዎች ናቸው። እነርሱን አለማመን ምን ያህል ከባድ ነው። በእኛ ልክ መጠራጠር ላይ አልደረስንም። ማመን ነው በቃ። የማመን ልኩ ያማይ ልብ በመጠራጠር የለም። በወቅቱ ሌላው ደግሞ እዛ ቦታ ሲሆኑ ያ አይነት ዝማሬ መላእክት እየተሰማ ባለበት ወቅት ደግሞ የሚሸተተው ዕጣንና የዘቢብ ሽታ ማዛው ላፍንጫ እጅጉን ተስማሚ ነው ብለው ነግረውናል። እዚህ መዓዛና ድምፆችን ለመንፈስ በአፍንጫና ጆሮ ይደርሳሉ። ማንም ግን መምጫውንም ሆነ ያሉበትን ቦታ አያቸው። ከዚያ ይልቅ የሚታወቁት ለሰው መንፈስ እርካታ ስፌት ሲሆኑ ነው። ሌላ እግዜር ድልድይ ውስጥ ጻድቅ የሆነ ሰው ብቻ የሚያቸው የሆኑ የሚያማምሩ ነጫጭ የሚያመርግት የፈረጠጣቸው ላሞች በአንገታቸው ሐብልና ሸሸት ያሰሩ የሚያማምሩ የሚዘሉ ቦሳዎች ይገኛሉ ብለው ነግረው ናል። እነዚህ ላሞች ሀብትነታቸው ለእግዜር ድልድይ ስውር መነኮሳት ናቸው። እነዚህ ላሞች በሐሳቤ ይታያል። ላሞች ቀለማቸው የሚያምር ብቻ የተለየ ውበት ሌላም ሌላም ደግሞ ጥጃች ሲጠቡ የወተት አረፋ ባፋቸው ሲደፍቁ መነኮሳት ሲያልቧቸውና የመሳሰሉት በሐሳቤ ልዩ ምስል ይፈጥርብኛል። እዚያ ቦታ ሰዓት የሚናገር አውራ ዶሮ በዚያ ሰዓት መዝሙሩ በሚያምር ዜማው ለጆሮ ይደርሳል። ዶሮ ይጨዋል። ምስጋናና ውዳሴ ሁሌም የሚካሄድ ነው። ያ ቦታ መነኮሳት የሚጸልዩበት እንስሳት በውብ ቀለማቸው የሚገለጹበት ዜማ፣ ዝማሬ፣ ዶሮ ጩኸትና የመሳሰሉት የሚገለጹበት ቦታ ምስል ወደ አመሮ የተመልሼ እነዚህን ምስሎች የማገናኝ የተሻለ ግን አልችልም። ምስሉ ምናልባት መስካማ ቦታ ላይ ቢሆን ይሻል ይሆን፣ ስዕል መፍጠር አልችልም። አንድ ጊዜ ድልድይ ከድልድይነት ይወጣ ይሆንብኛል። ሌላም በቃ። ይህን ትውፍታዊ ወግ ግን አንድ ደራሲ ቢሰማው ምን ብሎ ወደ ልቦለድ ታሪክነት ይቀይረውና ተከታታይና አድናቂ ያፈራበት ይሆን? እኛም እውነት ነው እውነት አይደለም እያል እንከራከር ነበር። እንደው ምን አይነት ምስል ፈጥሮ ያስደስተን ይሆን? ይህ ሳቢ በውብ ቃላት ሲሸከን በጥበብ ቃል ሲገለጽ ምን ያህል ያምር። ይህን ታሪክ በተለያዩ ታላላቅ ሰዎች ትረካ ስንት ጊዜ ለአእምሮ የመገብሁት ይህ ነው። ስንት የተለማመድሁት፣ ምናልባት እኔ ለመንገድ ይሆን ስንት ያዳበርሁት። ትውፊቶቻችንና ቅርሶቻችን እንዲሁም ታሪካዊ ቦታዎች እና የተፈጥሮ አካባቢዎች ያላቸው ግንኙነት ምንድን ነው? ቅርሶቻችን ወደ ትውፊቶች ያመሩናል ወይስ ትውፊቶቻችን ወደ ቅርሶቻችን? አንዱ አንዱን ይገልጣል ወይስ አንዱ አንዱን ይሸፍናል? በትውፊቶቻችን ምሪት ሄደን ከፈለግ ነው በእውነት እና በእውነታችን ካጣጣል ነው ትውፊት የትኛው ይበልጣል? ትውፊቶች የሚመረኮዙት እውነት አይኖርም ብሎ ማመን ይከብዳል። ይቻላል ውይ ጉዞ ብዬ ጀምሬ ልጅነቴ ውቅያኖስ ላይ መልቄ ንጣልኩ አይደል። በቃ ምን ችግር አለው? ለነገሩማ በልጅነቴ ልጅነታችሁን እየለካችሁ ብትሄዱስ እያንዳንዳችን ልጅነት ውስጥ ከአኩኩሉና ነጋ አልነጋም ጀርባ ቢያንስ አንድ ያምን ነው ታሪክ ነገር ይኖራል። ዳይ ወደ ጉዟችን በቀጠሯችን መሰረት ከንጋቱ 11 ሰዓት ከ30 ስልካችን ላይ ሞልተን በቀጠር ነው። የማንቂያ ደወል ወይም አላርም ማለት ነው። በመንቀሳቀስ ተነሳና ተደዋወልን። በመቀስቀስ ተነሳንና ተደዋወልን። የኔን ስልክ ስደውል የጓደኛ የስልክ ተይዘዋል ይለኛል። እርሱም እኔ ላይ ደውሎ የተሰጠው ምላሽ ይህ እንደነበረ ነገረኝ። በኋላ ግን ይህን ምልክት በእርሱ በኩልም ለእኔ በመደወል ላይ መሆኑን አውቄ ስለነበረ ተውኩት። እርሱ ደወልና አነሳሁት። ተነስቼ ለብሼ እየጠበቅኩት ነው አለኝ። እየጠበቅኩ ነው አለኝ። እኔም አንዳንድ የሚያስፈልጉኝን ቀላል እቃዎች፣ ለምሳሌ ችግር ቢያጋጥም ለመከላከል፣ ለመመከት አሊያም ለማባረር የሚሆን ማን ያውቃል አንዳንድ የሚተናኮሉ የዱር እንስሳዎች ቢኖሩ ዝም አይባልም፣ አለዛ ለምርኩዝ ከዘራ ሁለት እስክሪብቶ ና አንድ የጉዞ ማስታወሻ የምጽፍባት ትንሽ ማስታወሻ ደብተር ጋቢ ለዚህ ለብርዱ በኋላም ለክብር የሚሆን የጋቢ መጠቅለያ ፕላስቲክ ቦርሳ መያዝን የጉዞን አላማ ያስጠረጥራል በሚል አልያዝንም ነው የፊት መከላከያ ያለው ባርኔጣ ስልክ ያው መሰረታዊ ነገር ነው አድርጌ የምለብሰውን ለብሼ ከተቀጣጠርንበት ቦታ ላይ ከድጎ ጽዮን የቁም እንስሳት ገበያ ወይም በተለምዶ ከብት ገበያ ፊት ለፊት ከሩቅ የእጅ ስልካችን የመስታወት ጽብረቃ ብርሃን በመጠቀም ተያየንና ተገናኘን። በዚያ ጊዜ ሰማይና ምድር አልተላቀቀም። ስለሆነም የስልክ ብርሃናችንን በማብራት ጉዞ ወደ እግዜር ድልድይ ያደረግን ድጎጽኤውን በዛ ወቅት ሙሉ እንቅልፍ የተኛችበት ሰዓት ሳይሆን አይቀርም። ጸጥ ያለች ከተማ ናት። ምናልባትም አንዳንድ እንስሳት ሲንቀሳቀሱ ተመልክቻለሁ። የሌሊት ጉዞ እንዲህ ያለ ነው እንዴ እንድላ አድርጎኛል። ምናልባትም ቀድሞ የመነሳት ልምዴ አናሳ ሆኖ ይሆን እንጃ። በእርግጥ በዚህ ሰዓት ተነስቼ ከተማዋን ማይቻል አቅም የከተማዋን ነፍስ የማየው ከፀሐይ ብርሃን ጋር ነው። እግዜር ድልድይ የሚገኘው አባይ ሸለቆ ውስጥ ስለሆነ በጠዋት የምንደርስ ካልሆነ ሙቀቱን የማንችለው ስለሆነ በጠዋት መጓዝ ነበረብን። በዚያው ላይ ከመንገዱ በጥቂቱ ርቀት የመኪና እገዛ ማግኘት እንችል ነበር። ነገር ግን የጉልበታችንንም ጥንካሬና የትንፋሻችንን ብርታት መለካት ስላለብን በጊዜ መሄድ እንዳለብን ወስነን ነበር። ስለሆነም በእግር መሄድ እንዳለብን ወስነን ነበር። ስለሆነም በእግራችን መሄድ ነበረብን። የስፖርትም ሆነ የጉዞ ጫማ አለበስንም። ከዛ ይልቅ በተለመደው መልኩ ብቻ ሄድን። ከላይ ያልኩትና በልጅነት ይሰሙ ያደግኩት ትዛለኝና የአንድ ቅዱስ ቦታን ቅድስና ማርከስ የሆንብኝ ሆን ብዬ አስቤ ነበር። የኔ እግሮች ምን ያህል የረከሱ ናቸው? በዛ ቦታ አይነት ስንት ኃጢአት የረገፈበት ቦታ ላይ ተራምደዋል። ምናልባት ጓደኛዬ ይህን ነገር ላያውቅልኝ ይችላል። በልቤ እንደማስብ እኔም አልነገርኩትም። ሌላ ደግሞ አንድ ወቅት የሀገርህን ወክበ በወረዳ ደረጃ ተቋቁሞ ምንም እንኳን ለጉብኝት ብንዘጋጅ የወረዳው ባህል ቱሪዝም ባለሙያዎች ይሁን ጽህፈት ቤቱ የሰጡት ትኩረት አነስተኛ የነበረ በመሆኑ ሳይሳካ ቀርቷል። ምናልባት ጽህፈት ቤቱ ኃላፊነቱን ባለመወጣቱ እቅዱን አልፈጸመም ተብሎ ሊገመገም ይችል ይሆናል። ነገር ግን ሀገር ይታቀዳል እንዴ የሚል ሀሳብ አነሳለሁ ሀገር ይታቀዳል እንዴ? ይህ ግዴታ አይደለም እንዴ ላለው በሀሳቤ ምናልባት ጉዞ አሰልች እንዳይሆን ይሆን ወይም ሌላ የተለያዩ ርዕሰ ጉዳዮች እያነሳን ለወጌ ጋብዘኛል ጓደኛዬ። ነገር ግን እኔ ልብ ያለው ቦታው ላይ ነው። ስለ ቦታው ማሰብ፣ ወደ ሰሜን ተጓዝን። ድጎ ማርያም ቤተ ክርስቲያን ትንሽ ወረድ እንዳለን አይን ላይን መታየት ጀመርን። ንጋቱ የአህያ ሆድ መሰለ የሚባለው ይህን ጊዜ ይመስለኛል ወከጋለ አዲሱ እሁድ በብርሃን እየተቀለቀለን ነው ምናልባት አንዳንድ እንስሳትና እና ሊያስደነግጡን ይችላሉ ብለን ስለነሰጋ በሰላም ነጋ። የምንጓዝበት ሞጣ ባህር ዳር ጠጠር መንገድ ስንራመድ ሽቅ ሽቅ እያለ የጫማችን ድምፅ በጉል ይሰማ ነበር ይህ ድምፅ በእርግጥ በቀንም እንዲ ይሆን እንዴ መብራት አጥፍተን ስንጓዝ እንደዚህ እንደዛ እንዴት እየሰማ ነው ከከተማ ወደ ሰሜን የአርባ አምስት ደቂቃ መንገድ ከተጓዝን በኋላ የመኪናውን መስመር በመተው ወደ ምስራቅ ታጠፍን። ወደ ምስራቅ ታጥፈን የሃያ ያህል ደቂቃዎች መንገድ ከተጓዝን በኋላ ከሸለቆ አፋፍ ደረስን። እዛ ጋ ፀሐይ ወጣች። ግን ግን ምን አይነት ፀሐይ ነው የወጣችው? ይህን የፀሐይ አወጣት ስርዓት ያየሁት በእርግጥ በቴሌቪዥን በሁነኛ ሙያተኛ ተቀርጾ እንጂ በአካል አለን የስልኬን ካሜራ ወጥቼ ፎቶግራፍ አንስቼ የፀሐይን ምስል ለመረጃ ያዝ በስልኬ ያነሳሁትን ፎቶግራፍ ምስል በተደጋጋሚ ሁልጊዜ በሚባል ደረጃ ያዋለሁ። ሁሌም በስልኬ ካነሳቸው ምስሎች የምወደው የፀሐይን አወጣት። አሁንም ፈዝጄ ተመለከቱ። ለስንት ደቂቃ እንደሆነ እንጃ። ጓደኛዬ በበኩሉ የአካባቢውን ገጽታ ቁልቁል እየተመለከተ ይደመማል። በስልኩም በየአቅጣጫው ፎቶግራፍ በተደጋጋሚ ያነሳል። በኋላ በማህበራዊ ሚዲያዎች ፎቶውን ለቆት ብዙዎች ሲያደንቁት ተመልክቻለሁ። የአካባቢ ውበት ያስደምማል። የተፈጥሮ ውበት ቀመር ይገርማል። ለአንባቢ ቤት ስራ ይሰጣል። በዚህ በእያንዳንዱ የአቀበትና የቁልቁለት ክፋል ውስጥ ያለው የእጽዋትና ሌሎች ነገሮች ቅንብር አፋፍ ሆነው ቁልቁል ሲመለከቱ ምናልባት በወቅቱ መቁጠር ያልቻልኳቸው ከቆርቆሮ የተሰሩ የገበሬ ቤቶችና በአብዛኛው ጢስ የሚወጣባቸው የሳር ክዳን ያላቸው የማብሰያ ቤቶች አካባቢውን አስውበውታል። እረ ባላገር ባላገር የሚለውን የሰማ ሀይ በለው ሙዚቃ አስታወስኩት። ለዛ አካባቢ ሳይሆን ይቀራል የተዘፈነው አዎ።